ይሄ ልጅ መረጋጋት ሲጀምር ዶክተሮች ለምንድነው የተማሩት ነገር፣ ለምንድነው የተማሩት? እኛ ለምንድነው የተማሩት እኛ እንዳን ሞት ማለት ስለዚህ ወል የኔን ደም ይወስዱና ቀምመው ምኑን አትነሷት፣ ምኑን አትነሷት ማለት አረ ነው ማለት ነው። ማ ናሆሜን እና ጓደኞቿን በንባስ ያራጨ የነበረው የመራዊ ህመም ዛሬ ላይ ተሽሏት ወደ ቤት ገብታለች። ናሆሜም ደስታውን መቋቋም አቅቶታል። ጓደኞቿም እንደዛው። ሰላም፣ ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል ሰባ ስምንትን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን እስከ መጨረሻው ድረስ አይታችሁ፣ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘንድ በአክብሮት ትጠይቃለሁ። ባለፈው እንዳየነው መራዊት በድንገት ታማ ሆስፒታል ገብታ ነበረ። ሙሉ ቤተሰብ ተጨንቆ ነበረ። ናሆሜም ጨልሞበት ነበር። ዛሬ ላይ ግን ድና ወደ ቤት ገብታለች። ናሆሜም ጓደኞቿም ደስታቸውን መቋቋም አቅቷቸዋል። እንዴትስ ዳነች የሚለውን እንዴትስ ወደ ቤት ገባች የሚለውን አንዳንድ ነገር አብረን የምናይ ይሆናል። በጣም ታማ ሆስፒታል ተኝታም ነበረ። ናሆሜም ዶክተሮቹን አላስቀምጥ አላስቆም ብሏቸው ነበረ። በጣምም ተጨንቀው ነበረ። ጓደኞቿን በሙሉ ዶክተር በወጣ በወጣ በገባ ቁጥር ዶክተር መራዊት እንዴት ነች እምሩ እንዴት ነች ብሎም ሲጠይቅ ነበረ። እንግዲህ የተባረከች ዶክተር አይዞክ ደህና ነች፣ ትድናለች። ሁላችሁም አንድ ላይ ገብታችሁ እንዳትረብሿት፣ አታጨናንቋት፣ ተራ በተራ እየገባችሁ ጠይቋት ብላ ብላችኋለች። በጣም ደስ አላቸው። ናሆሚም እያለቀሰ ነበረ በዛን ሰዓት። እንደዛ ስትለው እንግዲህ እንባውን ጠራርጎ ቀጥታ ወደ መራዊት ጋ ነው ሄደው። እዛም ሄዶ ውዷ ባለቤቴ፣ እንዴት ነሽ ይላታል። እሷም እንግዲህ ከበሽቷ በላይ ያስጨነቃት የናሆሚ ጭንቀት ነበረ። እንዴት ይሆን ይሆን እንዴት ይቋቋም ይሆን እያለች ስትል ነበረ። ከዛን ሄዶም ይጠይቃታል። እሱም እንግዲህ እንባውን እየታገለ መቋቋም አቅቶት እንዴት ነሽልኝ? ደህና ነሽ ወይ አያምሽም ወይ እያለም ሲላትም ነበር። እሷም ደህና ነኝ፣ አትጨናነቅ ትለዋለች። እኔ አልጨናነቅም፣ አሁን እረፍቱ ሰጂ፣ ምንም ነገር እንዳትጨናነቂ ይላታል። ናሆሜ አንተ ግን እንዴት ሆንክ? እኔ በዛውም እቀር መስሎኝ ነበረ ብላ ትለዋለች። እኔ ከርታታውም ባለቤት ሽንጥለሽ የት ለማን ጥለሽ ነው የምትሄጂኝ ብሎ ይላታል። እሷም እንግዲህ አልቻልኩም እያለች ስትለውም ነበረ። አሁን በይ እረፍቱ ሰጂ፣ አትጨናነቂ ብሏት ይሄዳል። በጣም ይደሰታል። በዚሁም አጋጣሚ ጽናትን በጣም ተደስታ ተመስገን እያለች ፈጣሪዋን ስታመሰግንም ነበር፣ እያለቀሰችም ነበር። በደስታም በድንጋጤም ሁሉም እያለቃቀሱም ነበረ። ኪራም ጽናትን እያበረታታት እያጽናናት ነበረ፣ አይዞሽ እያላት ነበረ። ጽናትም እንግዲህ እኔ ለእሷ የማልሆነው ነገር የለም እሷ ትዳንኔ ብቻ እያለች ስትል ነበር። ሁሉም እንግዲህ የሷ መዳን ሁሉም ጓግተው እየጠበቁ ባለበት ሰዓት እሷም ግን ተሽሏት ድና ገብታለች ማለት ነው። አንድ ላይ ተሰብስበው እነ ኪራ በቆሙበት እንግዲህ ዶክተሯ ተማላችሁ አንድ ሰው እንዲያናገረኝ እፈልጋለሁ ትላችኋለች። ማን ነው? ክብሮም እንግዲህ እሺ እኔ ላናግረሽ ብሎ ይላታል። ይሄዳል፣ ወደ እሷ ተከታላይ ብለው ስላልነበረ ይሄዳልና ስለ መራዊት በሽታ ትነግረዋለች። እነ አንድ ላይ ተሰብስበው እንግዲህ ጓደኞቿ ተሰብስበው ባሉበት ክብሮ ይመጣና ምንድን ነው ምናለች ዶክተሯ ብለው ይጠይቁታል። አይ ዶክ መራዊት ያመማት ጭስ ነው ብላ አለች ይላል። እንዳጋጣሚ ደግሞ ትናንትና እንግዲህ ለቅዱስ ቡና እጣን ተጨሶለትም ነበረ። ናሆሜ አልገባውም ለጊዜው የትናንትናው ጭስ እስካሁን ብሎም ሲል ነበረ። ቅዱስም እንግዲህ ወይኔ ትናንትና እጣኑ ሳለወጣው ነው ለካ የወጣውት ብሎም ባለብ ሲል በጣም ድንግጥ ይልና ናሆሜም አንተ ይልና እንግዲህ ንቅ ያደረገውና እስተ ድብድብም ደርሰው ነበረ። እምሩ አንድ ነገር ብትሆን አልለቅክም እገልካለሁ እያለም ሲል ተያይዘውም ነበረ። እንግዲህ እነ ኪራ አለይተዋቸዋል። ቅዱስም እንግዲህ ራሱን እየወቀሰ ይገኛል። ታጠገባቸው ሄዶ ቅዱስ አንተ እንደ ስምክ አይደልክም፣ ሰይጣን አረመኔ ሰውነ ከአንተ የሰይጣን እያለ እንግዲህ ራሱን ሲያንቋሽሽ ነበረ። ይችን ምስኪን ደግሞ አሁንም ህይወቷን እንድታጣ ልታደርጋት ነው። አንተ ግን ምንድን ነው ስራክ? እያለ ራሱን ሲያንቋሽሽም ነበረ። እንግዲህ በዚሁም አጋጣሚ አንድ ላይ ተሰብስበው እያለ ሁሉም እያዘኑም ነበረ። ሰኒም እና ጽናትም መራዊትን ሊጠይቁ ወደ ውስጥ ገብተው ነበረ። እንግዲህ እሱ አሁንም እያመማት እያለ እየተጨናነቀች የሚያጨናንቃት የናሆሜ ነገር ነው። ናሆሜን አደራ ትላቸዋለች። አሁን አንቺ ምንም ነገር አትጨናነቂ እያሏትም ነበረ። እሷም እንግዲህ ጽናት ናሆሜን አደራ እያለች ትላለች። አሁንም ራሷን አላመነችም እያመማት ስለሆነ እንደዛም ስትላቸው፣ ተይ እንደሱ አትበይ እያሉ የሚሏት አልነ ጽናት ሲያበረታታትም ነበረ። ለማንኛውም ቃላችሁን ጠብቁ እያለች ስትልም ነበረ። በዚሁም አጋጣሚ በጣም ይናደዳሉ ኪራና ናሆሜም እንግዲህ ምንም አልበላም፣ ጠዋት ውሃ የጠጣ ነው እያለ እሱም እንግዲህ ወደ ሻይ ቡና እንዲህ ሊያበላው ሊያጠጣው ይዞትም ሄዶም ነበረ። በዚሁም አጋጣሚ ቁጭ ብለውም እያሉ ዶክተሯ መጥታ አሁንም ደግሞ ሌላ ጥያቄ ስትጠይቃቸው ናሆሜ ምንም ነገር አላለም። ምሩ እንዴት ነች እያለም ሲላት ምሩ እናንተም ደም ያስፈልጋታል እናንተም ፈልጉ እኛም የምንችለውን እናደርጋለን፣ ብላትላችኋለች ትላችኋለች በዚሁም አጋጣሚ የእኔ ያለ የእኔ ውሰዱት እንደፈለጋችሁ ይፈለጋችሁበት ውሰዱ እያለ ሲልም ነበረ። ያንተ ነው ያንተ አይሆንም እያለም ሲባል እንግዲህ ግራ ተጋብተው ነበረ። በጣም ተጨንቀውም ነበረ። ለማንኛውም ዶክተር፣ እኔ የምትፈልጉትን ያህል ብር ከፍላለሁ ምራዊትን አድኑልኝ እያለም ሲል እንግዲህ ህክምና ያው እንግዲህ ህክምና ማለት እዚህ እኛ የገንዘብ ስራ አይደለም በገንዘብ የተቋቋም አይደለም እያለችም ስትልም ነበረ እንግዲህ እሱም በዚሁም አጋጣሚ በጣም ጨንቆትም ነበረ ኪራም ግራ ገባው የኪራም ተመሳሳይ አይደለም የእሷ ደም እንግዲህ እዚህ አካባቢ አይገኝም ለየት ያለ ነው ብለውም ሲጨናነቁ ነበረ በዚሁም አጋጣሚ በየቦታው እየደወሉም ሲጨናነ ሲጠይቁ ነበረ ግን ምንም አልተገኘም ጽናትም አላገኘችም እሷም እየጠየቀች እና ክብሮም እየጠየቁ ነበረ። እንግዲህ ቅዱስም ሄዶ ተናዶ እንግዲህ ራሱን አበሳጭቶ ሄዶ ነበረ። ክብሮ ወደሱ ጋር ይሄዳል እንደ አጋጣሚ፣ በዚሁም አጋጣሚ አሁን መራዊት እንዴት ነች ብሎ ይጠይቀዋል። እኔን የገደልኳት እያለ ራሱን እየወቀሰ ነበረ። ነገር ግን መራዊት በጣም ያማታል ብሎ ይለዋል። ክብሮ ደም ያስፈልጋታል የእሷን የሚመስል ደም ደግሞ የለም እያለ ሲለው፣ እኔ ኮ ሰጣት ነበር እያለ እንግዲህ መልካምነቱን እሱም አወግዟታል። ከዛን ያንተ ተመሳሳይ ነው እኔ ኮ ለሁሉም መስጠት እችላለሁ ብሎም ይላል። እንግዲህ በዚሁም አጋጣሚ እሺ በቃ እንሂድና ለነፍሷ ድረስላት እንድረስላት እያለም ሲለውም ነበረ። እንግዲህ ማድረግ አልችልም አላደርግም፣ እኔ ኮ ነኝ የገደልኳት እኔነኝ እንደዚህ ያደረግኳት እኔ አሁን ወዲያ እሷን ማየት አልችልም እያለም ሲል እንግዲህ እንሂድ እያለ ሲከራከር አልሄድም እያለም ሲለው ነበረ። ነገር ግን እምሩን እንዲያውም አሁን የገደልካት እያለ ሲለው ደንግጦ ይዞ ሄዶ እንግዲህ ደም ሰጥቷል ማለት ነው። መራዊትም ተሽሏታል። እነ ጽናትም በጣም ተደስተዋል። በዚሁም አጋጣሚ ወደ ቤት ይዘዋት ሄደዋል። በጣም ተደስተዋል ቤተሰቡ በሙሉ ማለት ነው። ጽናትም እያዘነች ነበረ ክብሮ እንዳታዝኝ እንደዚህ አይደለም እያለሱም እንግዲህ የበኩሉን ሲያጽናናት ነበረ። በዚሁም አጋጣሚ ሰኒም እንግዲህ ሄዳ መራዊትን ወደ ቤት እንዳለ ይዘዋት ሄደውም ሰኒም እንግዲህ ሄዳ ነበረ። እኔ እኮ ባንቺ አልጨክንም ስራ በዝቶብኝ ነው እያለችም ስትላትም ነበረ። እንግዲህ አንቺ ስራ ቢመችሽ በእኔ እንደማትጨክኝ አውቃለሁ እያለችም እንግዲህ እሷም ስትላትም ነበረ። እነ ጽናትና እነ ኪራም እንግዲህ እሷን እያስታመማታለሁ እያለች ነበረ። ሁሉም እንግዲህ የመራዊትን መልካምነት እየገለጹ ነበረ። እነ ጽናትም እነ ኪራም መራዊት ማለት ትለያለች እያሉ የእሷን መልካም ስራ እየገለጹ ነበረ። ጽናትም መራዊት ማለት የኔ የክፉ ቀን ነች፣ የክፉ ዝንቄ ነች እያለች ስትል ነበረ። ኪራም እንደዚሁ መራዊት ማለት በሚዛን የተሞላች ለአንዱ ለዚህ ለዛ ሳታዳላ የምትቆም ሴት ነች እያለ እንግዲህ መልካምነቷን ሲያወግዙም ነበረ። በዚሁም አጋጣሚ እንግዲህ ይሻላታል ብለውም ተስፋ እንዳደረጉ እሷም ተሽሏት ገብታለች። እንግዲህ እሷም ወደ ቤት ተገባች። ወዲያ ረፍቶ ሰጂ ምናምን ብለዋታል። ነገር ግን መራዊት ስራ ስለለመደች ቁጭ ማለት አትወድም። ረፊ ሲሏት እኔ ተኝቻለ እንደ ከረምኩት እያለ ስትል ነበረ። ዶክተር ኮረፊ ብሎሻል እያሉም እንግዲህ እነሱም እየተቆጧትም ነበረ ጉዳይ አሁን እረፊ ብለው ወደ መኝታ ክፍለ ይዘዋት ገብተዋል። ጽናትም እንግዲህ መድኃኒቷን ሰታ አሁን ተኚ እረፍት ሰጂ እያለቻትም ነበረ። አሁን እኛም ወደ ቤት እንሄድ ኪራም፣ እንደዚህ ወደ ቤት እንሄድ እያለ ነበረ። ጽናትም እንደዚህ ወደ ቤት እንሄድ ኪራ የሚሄድበት ቦታ አለ ብለው እንግዲህ እነሱም ተያይዘው ወደ ቤት ሄደዋል። ቅዱስንም በጣም አመስግነውታል እንግዲህ ሁሉም እያመሰገኑትም ነበረ። ደም እኮ ነው የለገስኩት። ለምንድን ነው እንደዚህ የሚታመሰግኑኝ? በሁለት እጅል ውስጥ እንዲያለሱም ሲል ነበረ እንግዲህ በዚሁም አጋጣሚ እሱ ሚሪንዳ እየጠጣ እንግዲህ የሚሪንዳ ስለጋበዛችሁ አመሰግናለሁ እያለሱም ለሚሪንዳው እየጋበዛች እያመሰገናቸውም ነበረ። ይሄ ኪራ አባትም ደውሎ ነበረ። የኪራ አባት ደውሎ እንግዲህ ቤት ሄደው እንዳለ የኪራ አባት ደውሎ ለምን ጠፋችሁ እያለም ሲለውም ነበረ። በዚሁም አጋጣሚ ጽናትም እንግዲህ አባ ደና ሰላም ብሎሻል ብሎ ይላታል። ወይኔ እኔማ እኮ ጠፍቻለሁ እንዲያው ምን ይሉኛል እያለችም ስትል፣ አይ ምንም አይልሽም እንግዲህ የቤት እመቤት መሆንሽን መቻጠው እያለም ሲላትም ነበረ። ለነገሩ ይህን የመሰለ በጥባጭ ልጃቸውን ይጀላቸው እያለች እሷም ስትላቸው ስትለውም ስታሾፍበትም ነበረ። እንግዲህ ከዛም፣ ዋ አንቺ ኩርኮራ ለምደሽ ፈልገሽ ነው እያለም ሲላትም ነበረ። በዚሁም አጋጣሚ እንግዲህ ኪራ እሷን እየኮረኮራት እየተጫወቱ እያለ እንግዲህ ኪራ ኪራ ተው ስሞ ትልክ ስሞ ትልክ እያለች ተው እያለችም ስትለውም ነበረ። በዚሁም አጋጣሚ ኪራ ተይ እንጂ አንቺ ድንግጥ የለና እሱም ያኮርፍና ሁለተኛ ስሞ ትልክ እንዳት ስሞ ትልክ አትበይ፣ እኔ ይህን ቃል አልወደውም እያለም ሲላትም ነበረ ሁለተኛ እንዳትል እንግዲህ እሱም ዋህድ አስገብቷታል። ሁለተኛ እንዳት ብሎ ብሏታል። እሷም ሁለተኛ አልልም ብላ ቃል ገብታለች። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ